በጣም ይቅርታ ጋሺ፣ አሁን ለስራ ቀጥር ቸኩዬ እየሄድኩ ነው፣ ይረፍድብኛል። ይቅርታ አባቴ፣ እባክሽን፣ የእኔ ልጅ እባክሽን መድኃኒት ለመግዛት እየሄድኩ ነበር አልቻልኩም። እባክሽን ግን ያምሃል። እንደ እንዴ! ወደ ኢንተርቪው እየሄድኩ ውድ ልብስ ይተቆሽሽብኛል። ይቅርታ፣ ይቅርታ። የእኔ ልጅ፣ እባክሽን ተባበሪ። አይገባም እንዴ! ቸኩያለሁ እያልኩህ እኮ ነው። ምን አይነቱ ነው እባክሽ እባክሽ ሌሎችም ረጅም ጊዜ በኋላ እንደ ዳጊ ስላየሁ በጣም ደስ ብሎኛል እዚህ ምን ትሰራለሽ ያው እባክሽ የዚኛው ብራንች ማናጀር ወኝ ልሻል አረ እኔም እኮ ስራ ለመቀጠር ነው የመጣሁት እስኪ አንዳንድ ነገሮች ወደ ውስጥ ገብተን እናውራ እሺ ምን አይነት አባት? ምን ሆነ? አሁን አሞኝ ነኝ ልጅ። አይዞት፣ ተባረከ። እሺ በቃ አይዞት፣ የኔ አባት፣ መጣው

አመሰግናለሁ ያው ዳግዬ ጓደኝነታችን ያለአግባር መጠቀም ፈልጌ አይደለም። ግን ስራው በጣም ያስፈልገኛል እና ብታ ደስ ይለኛል እስኪ ሴቪች ኮ ማርኬቲንግ እኮ ነው። እኛ የምንፈልገው ደግሞ ኢኮኖሚስት ልክ ነዳጊ። ግን እመነኝ ሂሳብና ኢኮኖሚክስ ላይ በጣም ጎበዝ ነኝ። እሺ፣ በዚ የቻልኩትን በሙሉ ሞክራለሁ። ያው አንቺ ሙለታውን ቀስ በቀስ እያልሽ ትመልሸዋለች ማለት ነው። ያው ይህ የጽሁፍ ፈተና አለቃ እስከሚመጡ ረጋ ብለሽ ለመስራት ሞክሪ። ያው ኢንተርቪው ላይ መቼም እንዴት እንደሚዋሽ ለአንቺ አላስተምርም። እባክሽ ሰው ታሞብኝ ነው መድኃኒት ገዝች፣ ውሃ መግዣ ብር የለኝም። እባክሽ ውሃውን ስጭኝ እባክሽ። አመሰግናለሁ በጣም ይኸው። አባቴ አብሮት ብቆይ ደስ ይለኝ ነበረ ግን የስራ ኢንተርቪው አለብኝ፣ እዛ እየሄድኩ ነው። አይገባም የኔ ልጅ፣ በዚህ ዘመን እንዳንተ አይነት ግሩም ልጅ ማግኘት እራሱ ድንቅ ነው። ምንም ማለት አይደለም። ባይሆን ይቅናህ፣ በሉኝ። ይቅናህ። አሜን። ይቅናህ የኔ ልጅ፣ ይቅናህ። በቃ ስመለስ አይወጣለሁኝ።

ሌት አረፍ ብ የስራ ለማመልከት ነበር የመጣው። ተታች ሪሴፕሽን አንተ ጋዚ ልካዊ ነበር። አርፍድሀል እኮ ሰዓትን አይተኸዋል። አዎ ይቅርታ፣ በጣም አስቸጋሪ ነገር ገጥሞኝ ነው። ሰው ባያስፈልግም ለማንኛውም ቦታው ስለተያዘ ጥሩ ነጥብ ካለ ሲቪን አስቀምጠህ ትሄዳለህ። አም ደውለን እንጠራሃለን። አረ እንደውም በወርቅ ነው የተመረኩት። እባክህ ስራ በጣም ያስፈልገኛል። ምንም አይነት ስራ ካለ እሰራለሁ። እባክህ ስራ ስጠኝ። አይ እንግዲህ ነገርኩ እኮ ሲቪህን አስቀምጥና ሰው ስንፈልግ እንጠራሃለን፣ እደውልልሃለሁ። ቆይ ቆይ፣ ለድርጅቱ አስተናጋጅነት መስራት ከፈለክ ክፍት ቦታ አይጠፋም። አስተናጋጅ? ለዛ እኳ አልነበረም የመጣሁት በዛ ላይ ያው ስራውን ፈልገዋለሁ ስላልገኝና ስራ በጣም ምንም የሚያስፈልገህ ስለነገርከኝ ታዲያ ይህን ስራ ትፈልጋለህ ወይስ አትፈልግም እሺ እፈልጋለሁ ጥሩ አሁን መጀመር ትችላለህ ከዚህ በኋላ እያንዳንዱ ቦታዎች ጽዱ መሆናቸውና ሁሉም ሰራተኞች ይፈልጉትን ነገር በአግባቡ እና በሰዓቱ መሆኑን ማረጋገጥ ያንተ ስራ ይሆናል ማለት ነው አመሰግናለሁ ምንም አይደለም መጀመር ትችላለህ ስራ ይዚሁ ይከብድሽል? አረ፣ በጣም ቀላል ነው። ባይሆን እዚህ ስትመላለስ ሌላ ነገር እንዳይመስልብኝ። ልክ ነሽ። በሄድ ታዲያ ምን ምጣልሽ? እንደውም አስታወስኪ። ውሃ በጣም ጠምቶኛል። ማነው አዲሱ ልጅ? ውሃ አምጣላት በፍጥነት ይቅርታ ይንሄጥ ችግሮች ከሆነ ጠቅላላ የጥቅም ዋጋን በጠቅላላ ውጪ ማካፈል ነው ከአንድ በላይ ከመጣለሽ አዋጭ ነው ፕሮጀክቱ ቢቀጠል አሪፍ ነው ማለት ነው እስኪ ጸጥ በል አስተናጋጅ ነህ እሺ ስራህን አትርሳ ይሄ ብርጭቆ ማመላለስ አይደለም እሺ ይቅርታ አዎ እንደሱ ነው የሚያምርብህ ለማንኛውም ውሃው ሞቅ ብሏል ትንሽ ቀዝቀዝ አድርጋ አምጡ ደግሞ አሁን እዚህ የተፈጠረውን ነገር ከማንም ሰው እንዳልሰማው እሺ አለቃ ሌሎቹን በሙሉ አስገብተን ፈተናውን ጀምር ነው። አያስፈልግም። አንተን ጨምሮ ሁሉንም ጥራቸውና አንድ ላይ ፈተናውን ፈተናቸዋለን። ያ ልጅ አዲስ ሰራተኛ ነው መሰለኝ። አዎ፣ አዲሱ አስተናጋጅ ነው። ጥሩ፣ እሱንም አንድ ላይ ይዘው ወደ ቢሮ ነው። እስኪ እዚህ ኤንጂ ወትቀጠሩ ምን እንደምታደርጉ ነው? ያው በተማርኩበት ሙያ ተግባራዊ በማድረግ የተቸገሩትን እና እርዳታ የሚያስፈልጋቸውን ሰዎች ቀንና ሌሊት ሳልል እነሱን ማገልገል ነው ፍላጎት እሱ ያለው እንዳለ ሆኖ እኔም ታማሚና ረዳት ያጡ አባቶች ላይ ትኩረት አድርጌ መስራት እፈልጋለሁ። ከልጅነትም ጀምሮ ህልሜ ነበር የተቸገሩ ሰዎችን መርዳት። እኔ አሁን ራሱ እዚህ ስመጣ አንድ የተቸገረ ሰው መንገድ ላይ አግኝቼ ምሳቀይን ለሱ ሰጥቼ ነው የመጣሁት። ይበቃሻል። ቆይ ግን አንዳችሁም አላስታወሳችሁኝም? አራ አላወቁትም። ሁላችሁም እዚህ ከመምጣታችሁ በፊት አንድ የተቀደደ ልብስ የለበሰ ያረጀ ሰው ታማሚ መንገድ ላይ ገጥሟችሁ ነበር፣ አይደል? ዛሬ በጽሁፍ የምትፈተኑት፣ አንዳችን ፈተና የለም። ፈተናችሁን ጨርሳችኋል። ምክንያቱም ያ ሰው እኔ ስለነበርኩ። በረከት፣ ታሞ መድኃኒት ከሚያስፈልገው ሰው በላይ ስራህን ካስቀደም። እንዴት ነው አንተ ይህንን ማህበረሰብ ማገልገል የምትችለው? አንቺ ደግሞ ሰውን ከሰውነቱ ይልቅ በልብሱና በሁኔታው የምታከብሪ፣ ለሞት ከሚያጣጥር ሰው ይልቅ ጨርቅን የምትመርጭ። እዚህ ቢሮ ውስጥ ከዳግም ጋር የሆነውን ሁሉ በካሜራ አይቼዋለሁ። ትሰሙኛላችሁ? የእርዳታ ድርጅትን አሰራር በመጣስ ፖሊሶች ስለሚፈልጓችሁ አሁኑን ውጡ። አረ እባክዎትን ጋሼ እንደዛ ያድርጉ እባክዎትን፣ እንደዛ ያድርጉ። ይቅርታ ጋሽ መልካሙ አይደገምን፣ የዛሬን ብቻ ያለፉን። ጥሩ መታሰር አንፈልግም ካላችሁ፣ አንድ ምርጫ አስጣችኋለሁ። የብሩክና የበሽተኞች ረዳትና የጽዳት ሰራተኛ በመሆን ለአንድ ወር ትሰራላችሁ። ከዛ በኋላ ነጻ ትወጣላችሁ። አረ ማ እኔ ነኝ የበሽተኛ አልጋማ ጸዳ። እንግዲህ አውስ በቃ እንዳልኩት ታች ፖሊሶች ይቀበሏቸዋል። አረጋሽ አያስፈልግም፣ ተስማማለች። ሁለታችንን መታሰር አንፈልግም። ጎበዞች፣ ትክክለኛ ውሳኔ ነው የወሰናችሁት። ብሩክ፣ የአረፈርክ መስሎ ከተሰማ ተሳስተሀል። በትክክለኛው ጊዜና ቦታ ላይ ተገኝተሀል። ይኸውልህ መስሪያ ቤታችን እንዳንተ ለተቸገሩ የሚራራ ሰው ይፈልጋል። ሰውነትና መማር ማለት ከታች ያሉትን ከፍ ለማድረግ መታተር ነው። ኢሳም መስራት የሚችል አንድ ሺህ ሰው ማግኘት ይቻላል፣ ግን እንዳንተ ልበቀና ሰው ለማግኘት ብዙ መቆፈር ያስፈልጋል። ብሩኬ፣ ያን ሁሉ የደከምኩት ለዛ ነው። ፍቃድ ቢሆን ከመጣህበት ስራ ይልቅ የዳግምን ቦታ ወስደህ ማናጀር ብትሆን ደስ ይለኛል። እኔም ደስ ይለኛል። በጣም አመሰግናለሁ ጋሽ